ከግንባታው የስኬት ጉዞ በተጨማሪ የማህበረሰቡን ማህበራዊና ኢኮኖሚያዊ ችግሮች በመፍታት ላይ አትኩሮ እየሰራ መሆኑን ዘመን ኮንስትራክሽን ኮርፖሬሽን አስታወቀ። ኮርፖሬሽኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች በመደገፍ አለኝታነቱን እያሳየ ይገኛል። አዲሱ ተስፋዬ ተጨማሪ አለው። ዘመን ኮንስትራክሽን ኮርፖሬሽን በባህር ዳር ከተማ አስተዳደር በዝቅተኛ የኑሮ ደረጃ ለሚገኙ የማህበረሰብ ክፍሎች ለትንሣኤ በዓል ሙያ የሚሆን ድጋፍ አድርጓል። ኮርፖሬሽኑ የተቸገሩ ወገኖችን ለማገዝ ዘይትና ፊኖ ዱቄት ድጋፍ ያደረገ ሲሆን ይህም ለሰባ ችግረኛ ወገኖች ማሰራጨት ተችሏል። የዘመን ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ አቶ ታደሰ ግርማ ዘመን ኮንስትራክሽን ኮርፖሬሽን ያለበትን ማኅበራዊ ኃላፊነት ለመወጣት በየጊዜው ማህበራዊ ችግር ያለባቸውን ዜጎች በመለየት እየደግ ገፈ ይገኛል ብለዋል። የህዝብ አለኝታነታችንን የምናስመሰክረው በተቸገረው ህዝብ ውስጥ ሆነን መስራት ስንችል ነው እንጂ ህዝብን ባላረካንበት፣ ህዝብን ባላገዝንበት ብቻውን ልማት ሊመጣ ስለማይችል ከህዝብ ጎን መቆም ደግሞ የድርጅታችን መለያ እሴት ስለሆነ ይህን አጠናክረን የምንቀጥል ይሆናል ማለት ነው። ወደፊትም በባህር ዳር ከተማ ብቻ አይደለም፣ በሌሎቹም የክልላችን ከተሞች በደብረ ማርቆስ፣ በጎንደር፣ በደሴ፣ በኮምቦልቻ፣ በእንጅባራ በመሳሰሉት ስራዎች እየሰራን ስለሆነ እዛም ያሉ የህብረተሰብ ክፍሎችን ባለችን አቅም እንደተለመደው ሁሉ ድጋፍ ያደረግን እንቀጥላለን። ዘመን ኮንስትራክሽን ኮርፖሬሽን በግንባታው ዘርፍ እያበረከተ ካለው አስተዋጽኦ በተጨማሪም የዜጎችን ማህበራዊና ኢኮኖሚያዊ ችግር በመፍታት ረገድ ቀጣይነት ያለው ሰናይ ተግባር እንደሚያከናውንም ተናግረዋል። ድጋፍ የተደረገላቸው ችግረኛ ወገኖችም ዘመን ኮንስትራክሽን ኮርፖሬሽን ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። በጭንቃችን የደረሳቸውልና እንኳን ደሮ ልንገዛ ለትንሽ ዘይት ዘይት እየተጨነቅነ ከኑሮ ውድነት ከኑሮ መወደድ አንጣር የምናረገው ጨንቆን ሳለ ስለደረሳችሁልና መድኃኔዓለም ባለእግዚአብሔር ይድረስላችሁ። ቅዱስ ጊዮርጊስ ይድረስላችሁ። ሀገራችን ሰላም ያርግልና፣ በኑሮ ውድነት በስንት መሸበር ተቀምጠንላችሁ እንዳችሁ ልጆቻችን፣ የኛን እድሜ ሰጧችሁ። ሀገራችንን ሰላም ሆኖ አሁንም ከፍ ያርግልን። አሁንም እንደዚህ አይለይብን። እኛን እንደጠየቃችሁ ለእናንተ ደግሞ ፈጣሪ ይቁምላችሁ። ሚዛን ነው ይም ምስተዳደረው አምስት ነገር የለኝም ነበረ። በእውነት በእውነት ደስታ ምንም አይጠገውም። ደስታ በጣም ደስታ ላይ ሁሉም ማህበረተሰቡ ከተማው በሙሉ ለዚህ መሪ የሆነ አስተዳደር፣ ክፍለ ከተማ በሙሉ እድሜውና ጤናውን ብቻ ነው የምለምናቸው። በጣም በጣም በጣም ችግረኛ ማለት ማለት ነው ከኔ ብለጥ ችግረኛ የለም ነበር ማለት ነው ልጆች እዲያሩ ተገዝቶላቸው እያለቀሱ ትናንትና ነው የእውነቴ ነው የእግዚአብሔር ማለት ማለት ነው ዛሬ እና በጣም ደስታ በጣም ሲደውል በጣም ነው ደስታ የተሰማኝና ለዚህ ለክፍለ ከተማው መሪዎችን አስተዳዳሪዎችን መሪዎች የሆኑትን ሰዎች በሙሉ እናንተን ትላልቅ ሰዎች በሙሉ ያቆይልን። አሁን ላይ በክልሉ በሰው ሰራሽና የተፈጥሮ ችግር ምክንያት በርካታ ዜጎች ችግር ውስጥ የወደቁ በመሆናቸው እነዚህን ዜጎች በቋሚነት የማቋቋም ተግባራት ተጠናክረው ሊቀጥሉ እንደሚገባም ተጠቁሟል።